ይበቃል። ከዚህ በላይ ከልጆችም ጋር ምናምን ተለያይተሽ መኖር የለብሽም። ሩታዬ የኔ አስታዋይ፣ ትክክል እናት ከልጆች ሀገር፣ ተለያይታ ርቃ መሄድ የለባትም። እውነት ነው መቼም የወለደ ነው የሚያውቀው ማለት ነው። አብሬ ሽሩታ ኤፍሬም የእውነት እናንተን ያለማድነቅ ንፉግነት ነው የኔ መልካሞች፣ ማለት ነው መስዬ በርቺ፣ ከጎንሽ ነን። እንግዲህ ውድ ተመልካቾች፣ ዛሬ ለመሲ ለአክስታቸው ልጅ የዩቱብ ቻናል ከፍተው እንግዲህ ሰፕራይዝ አድርገዋታል ማለት ነው። እንዲሁም ደግሞ በጣም ፈን የሚያደርግ ፕራንክም አድርገዋታል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። የእኔን ቆዎች፣ ሌላው ደግሞ እዚች ጋ ደመቁ፣ እንግዲህ በዚህ ሰሞን ከኔ ጭንቅላት ላይ አልወርድም ብላለች። ደመቁ የሆነ ኮመንት ራሷን ኮመንት በፌክ አካውንት መታ ቤቴ ላይ ስክሪንሾት አንስታ እንግዲህ ወስዳ ቪዲዮ ሰርታበታል። እስከ መቼ ድረስ ነው ግን ቮይስ እና ኮመንት እየላቃቀምሽ ቪዲዮ ምሰሪው? ማለት ነው ደመቂ። የምን ነው አልፋጣመልሽ። ዲቃላ አላለችም። ለነገሩ ዲቃላ ወልዶ ያሳደገ ነው ስለ ዲቃላ የማያውቀው ማለት ነው። ለማንኛውም ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ

እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የነ አብሪሽና የነ ሩትዬ ቪዲዮ ነው ማለት ነው። ዛሬ እጅግ በጣም ደስ በሚል ቪዲዮ መጥተው ነበረ የአክስታቸው ልጅ መሲል የዩቱብ ቻናል ከፍተው ሰርፕራይዝ አድርጓታል ማለት ነው። እንግዲህ ባለትዳር ናት፣ የልጆች እናት፣ ከልጆቿ ተለያይታ ለስራ ወደ ሌላ ሀገር ልትሄድ ነበረ። ስለዚህ ከሀገርሽ ሳትርቂ፣ ከልጆችሽ ከትዳርሽ ሳትርቂ፣ ሀገርሽ ላይ ቡታጅራ ላይ ቁጭ ብለሽ የዩቱብ ቻናል ስሪ፣ እኛ የምንተባበርሻለን። ከነ ቡዝዬ ጋርም አብረሽ ስሪ የሚያዋጣሽ ነገር ከሆነ ትቀጥ ይበታለሽ፣ እኛ ልናስገደድሽ አይደለም፣ ራስሽ ወስነሽ እንድታይ ፈልገን ነው ብለው እንግዲህ ዛሬ ሰርፕራይዝ አድርገዋታል ማለት ነው። አብሪሽ፣ ኤፍሬም ሩታዬ፣ የጋሽዬ ጀግኖች አንበሶች ማለት ነው። የኔ መልካሞች፣ ስንት ወጣት በነሱ ተለወጠ። እውነቴን ነው ምላችሁ፣ ስንት ወጣት እረ የአገራቸው የአካባቢያቸው ልጆችን ብቻ ሳይሆኑ ዩቱበር የተባለ ዩቱበር በሙሉ በነሱ ፎቶ በነሱ ስም ሰብስክራይብ ያላገኘ ሰብስክራይብ ያልለቀመ ቪው ያለቀመ የለም። በእነሱ ያልተለወጠ ማንም የለም። እውነቴን ነው ምላችሁ፣ እነሱን ያለማድነቅ እነሱን ያለመውደድ መቼም ንፉግነት ነው። እነሱን የሚጠላ እውነቴን ነው ምላችሁ፣ እነዚህ እንቁዎችን የሚጠላ ያው ሰይጣን ብቻ ነው። መቼም የሰው ልጅ መልካም ነገር አይወድ ማለት ሰይጣን፣ የሰው ጥሩ ነገር አይወድም፣ አይደለም። ስለዚህ ሰይጣን ብቻ ነው እነዚህ ልጆችን የሚጠላቸው ማለት ነው። እና የኔ መልካሞች የእኔ እንቁዎች እናንተ ኮ ትለያላችሁ፣ የቡትዬ ኩራቶች ማለት ነው። በርቱል። የእውነቴን ነው የምላቸው እኔ በጣም ነው በዚህ ስራቸው በዚህ መልካምነታቸው በጣም ነው ማደንቃቸው ማለት ነው። የእውነቴን ነው የምላቸው ብዙ ዩቲውበሮች ብዙ ልጆች የዩቱብ ቻናል ከፍተው እንግዲህ ሰጥተዋል ማለት ነው። ዛሬም መስዬ እንግዲህ ይዘው መጥተው እንግዲህ ሰፕራይዝ አድርገዋታል ማለት ነው። እንዲሁም ደግሞ የልጅነት ጊዜያቸው አብራቸው ያደገች ናት፣ ቤታቸው ላይ ያደገች ናት እና የልጅነት ጊዜያቸው እያስታወሱ ነበረ። ሸሚዜ ለበስክ፣ ጫማ አደረግክ፣ ጃኬቴን ለበስክ፣ ለምን እንዲህ አሁንም ልጅ እያላችሁ የምትባባሉት ነገር አሁንም እየተባባሉ ነበር ማለት ነው። እንዲሁም ደግሞ አብሪሽ የኤፍሬም ጫማ በክንዱ እየለካው ነበረ። አብሪሽ ያንተውስ ከፋ የሆነት። ዛሬ ዘና ያደረጉኝ ማለት ነው። በጣም ነው ያሳቆኝ። የኔ ጀግኖች፣ የኔ አንበሶች ማለት ነው። እውነት እኔ እናንተ አድጋችሁ ተለውጣችሁ ከዚህ የበለጠ አድጋችሁ ተለውጣችሁ ሊያችሁ የእውነቴን ነው። ሙላችሁ በቃ ከራሳቸው አልፈው ብዙ ዩቱበሮች እናቃለን፣ ፌመሶች እናቃለን እንኳን አይደል የዩቱብ ቻናል ከፍተው ሊሰጡ ተውና እንዲሁ የአላህ ሰላምታ እንኳን የማይሰጡ ብዙዎቹ አሉ። አብሪሽና ኤፍሬም ሩታ እንዲሁም ደግሞ ሀይሚ ቅመሟ ማለት ነው። በቃ ሁሉ ወጣቶች ሰርተው እንዲለወጡ ነው የሚያደርጉት ማለት ነው። እንዲሁም ስንት ሰው በነሱ ላይ ስንት ነገር መጥፎ ነገርን የሚሰራለ ኧረ፣ ለምን ከዚህ በፊት አሁን ላይ ራሱ በዚህ በደስታቸው ጊዜ ሩታ አረገዘች ስትባል ራሱ ስንት ባለጌዎች አሉ ዲቃላ ነው ያረገሽው እንደዚህ ነው እኔ ግን እናንተ ታሳፍሩኛላችሁ አላህ ምስክሬ ነው ከመቼ የተነሳነ ሽማግሌ ተልኮ የተጋቡ ባልና ሚስቶች አርግዛ ሚስት አርግዛ ስትወልድ ዲቃላ የሚባለው በየትኛው ሀገር ነው እኔ ደግሞ በጣም ያሳፍራችሁ ወላሂ እኔ የማውቃችሁ ልጆች እንደዚህ አይነት መጥፎ ስራ ስሰሩ አይደብርም ሴት ልጅን ማሸማቀቅ፣ ሴት ልጅን አንገትን ማስደፋ፣ ሴት ሆናችሁ ማለት ነው። አዎ ዲቃላ የሚባለው እኮ ዝም ብላ የወለደች ሴት ዲቃላ ይባላል። እንዴት ነው ባል ያላት ሴት ለቤተሰቦቿ ሽማግሌ ልኮ ያገባትን ሴት ስታረግስ ምኑ ነው ዲቃላ የሚያስ የሚያስብለው ማለት ነው። እረ ድቅል አድርጎ ያውጣችሁ እናንተ ስድ ባለጌዎች ማለት ነው። ስለ ዲቃላ፣ በእርግጥ ስለ ዲቃላ የሚያወራ ያው ደቅሎ የሚያቅ ነው። እናንተ ስለ ደቀላችሁ ነው ዲቃላ ብላችሁ። እናንተ አሳፋሪ ናችሁ እኮ እኔ ለንግግሩ እራሱ ያሳፍረኛል። ለአላህ ምስክሬ ነው። ግን ምን አይነቶች ናችሁ ግን ከምን አይነት ቤተሰብ ነው ተወልዳችሁ ያደጋችሁት ማለት ነው። እረ ነውር ነው። አንዳንዴ የምንናገረውን እንኳ ለይተን እንወቅ። ሴት ሆናችሁ ስለ ሴት ነገር ዲቃላ እያላችሁ እኝ- ብላችሁ ስታወሩ አይከብዳችሁም? በእርግጥ እኔ በድጋሚ ነው የምነግራችሁ፣ አልፈርድባችሁም። ዲቃላ የደቀለ ነው ስለ ዲቃላ የሚያውቀው ማለት ነው። መቼም ጨዋ ሴት አግብታ የወለደች ሴት ስለ ዲቃላ አታወራምም ማታቀውምም ማለት ነው። እና እፈሩ። እቺ ልጅ ምንም ያደረገቻችው ነገር የለም። በቃ አሁን ባለትዳሮች ናቸው እነዚህ ልጆች ማለት ነው። አብርሽና ሩታ ባለትዳሮች ባለትዳር የሆኑት ሽማግሌ ልከው ከተጋቡ በኋላ ነው በቃ። ስለዚህ ምኑ ነው ዲቃላ የሚያስብለው ማለት ነው? ለማንኛውም እናንተው እዛው ሂዱ ማለት ነው። ማን ይሰማቸዋል? መስሜ የላቸውም ደግሞ፣ እነሱ ኮ መስሜ የላቸውም። ድንቁሮች፣ ድናቁርት ናቸው አንዳንዶቻቸው ማለት ነው። ሌላው ለእኔ የተጻፈልኝ አብሪሽና ቀንተሻቸው አይደለም ለጥቅምሽ ነው እንጂ በአማራዋ ልጅ ደግሞ አትምጭብኝ፣ አርፈሽ ዲቃላሽን አሳድግ። ሆነ ተሸነው እኔ እኮ እንዳንቺ የጠፋው ዘረኛ አይደለሁኝም በመጀመሪያ ማለት ነው። ለእኔ የአማራ ልጆች እንደ እህቴም እንደ ወንድሞቼ ታውቂያለሽ። እኔ ብዙ በአብዛኛው ዩቲውብ ሰፈር ጓደኞቼ እንደ እህቴ የምወዳቸው የማከብራቸው፣ የአማራ ልጆች ናቸው። ለእኛ ለጉራጌ ልጅ ደግሞ ዘረኝነት ጉዳያችንም አይደለም። እኛ ዘር እንጂ የምናውቀው ዘረኝነትን አናቅ። ገባሽ አይደለ? እንዳንቺ እየከፋፈልኩና በአካባቢ በዚህ በብሔር በምናምን እየከፋፈልኩ የምኖር ሴት አይደለውኝም። ኦኬ፣ ሲጀመር ኮመንቱ ራስሽ ነሽ የኔ ጌጥዬ፣ ዳር በግዬ አንቺ ነሽ መጥተሽ የጻፍሹ ማለት ነው። ኮመንቱ ስለላካችሁልኝ እጅግ በጣም አመሰግናለሁ አላልሽም ነው እንዴ? ራስሽ ነሽ የጻፍሹ ማለት ነው። እኔ ዲቃላ አልደቀልኩኝ። አልሐምዱሊላህ ረቢል ዓለም። ኦኬ አንቺ ራስሽን ዲቃላሽን አሳድጊ ማለት ነው። አንቺ የወለድሽ አትንት ሴት ልጅሽ አሳድጊ። እኔ እንኳን የተከበርኩ ባለ ትዳር ታውቂያለሽ። እኔ አንድ ልጅ ብቻ፣ አንቺ የምታውቂው አንድ ልጅ ብቻ አይደለም፣ የሶስት ልጆች እናት ነኝ። ኦኬ አንቺ ሮኬት፣ አንቺስ አንቺስ ተደብቀሽ እኮ ከካሜራ በስተጀርባ ማንነትሽ እንዳይታወቅ እኮ ነው። ዛሬ እንደግሜ እነግርሻለሁ። ለነገሩ ሞራን ሆኜሻለሁ። ትላንትና አይሰማም እያልሽ ነበር። የአራት ደቂቃ እንትን እንድታይልሽ ማለት ነው ሰርተሽ ማታቂ እየሰራው ነው ለማለት ነው መሰለኝ ማለት ነው። ስለዚህ አርፈሽ ተቀመጪ። ኦኬ አርፈሽ ተቀመጪ። እ ተፋችኝ እዛው እንደ እንደለመደብሽ እዛ ያስሩን ቮይስ እና ያስሩን እንትን እያመጣሽ ቪዲዮ ስሪ እየለቃቀምሽ ማለት ነው። እኔ እንዳንቺ ለቃቃሚ ሴት አይደለሁኝም። ለቃቃሚ ሴት አይደለሁም። በጣም የተከበርኩ ስርዓት ያለኝ ሴት ነኝ። እንዱ ምን አይነት ሴት ነሽ? እንዱ እንዱ በአላ እንደ አይደብርሽም? ራስሽ ኮመንት ጽፈሽ ራስሽ ማፈሪያ ነሽ። ሌላው ቀለሟ ተይ በአላ የምትሉ ማለት ነው። እኔ ያልደረስኩባትም እራሷን እያያችሁ ነበር እናንተም እኮ እየተከራከራችኋት ነበረ። ራሷን ስሜን ጠርታ የሰደበችኝ ማለት ነው መልስ መለስኩላት። እራሷ ኮመንት ጻፈች፣ ራሷም ስክሪንሹት አንስታ ወስዳ ለጥፋ እየተናገረች ነበር ማለት ነው። ሶ እኔ ምንም የነካዋት ነገር የለም ማለት ነው። አሁን ስሜን እንድትጠራ ስለ ልጅም እንድታነሳ አልፈልግም። እቺ ባለጌ ስድ ማለት ነው።